ለምሳሌ እኔ በልሳን እናገራለሁ። ተናገር እስኪ እንስማ። እኔ ግን ጀጅ አደርጋለሁ። ለምሳሌ እኔ አሁን አንድ ሰው ሲናገር ልሳን ነው ወይስ አይደለም የሚለውን እኔ ጀጅ አደርጋለሁ። መንፈስን ሁሉ መርምሩ ስለሚል መርምራለሁ። ልክ ወይ አይደለም እላለሁ። አ አ አይደለማ። እሺ ቅድም አንድ ክፍል አውጥታችሁ ነበረ። እንመጣለን ወደ መጽሐፍ ቅዱስ ችግር የለውም አንደኛ ቆሮንቶስ ምዕራፍ 14 ላይ ያለውን ሀሳብ እንመጣበታለን። እሺ አሁን አንተ ልሳኔ መናገር ጸጋን የተሰጠ ጸጋ ሳይሆን እሺ፣ ማለት ጸጋ የሚባለው መተርጎም ሲኖረው ነው አይደለም? መናገርን መናገርና መተርጎም መናገርና መተርጎም ወይ ስማኝ፣ መናገርና መተርጎም ለሁለት የተለያዩ ሰዎች የሚሰጥ ጸጋ ነው። አንደኛ ቆሮንቶስ ላይ ቅዱስ ጳውሎስ የጸጋ ስጦታዎች ብሎ ዘርዝሯቸዋል። ልሳኔ የሚናገር አለ፣ ልሳኔ የሚተረጉም አለ። ለሁለት የተለያዩ ሰዎች የሚሰጥ ጸጋ ነው። አሁን አንተ የተሰጠ ጸጋ ልሳኔ መናገር ነው የመተርጎም ነው? መናገር ነው፣ አልተረጎም። ኤኒዌር፣ አንተ በፈለግከው ሰዓት ነው ወይስ መንፈስ ቅዱስ መቶ ሲያርፍብህ ብቻ ነው የምትናገር? እኔ በፈለግኩት ስልክ እየገባ ስለሆነ ነው ሶሪ። እኔ በፈለግኩት ሰዓት ሳይሆን ሞስትሊ በጸሎት ሰዓት፣ በጸሎት ሰዓት። መጽሐፍ ቅዱስ ላይ ግን ልሳን ለምሳሌ ቆሮንቶስ ክርስቲያኖች ሲናገሩ የምንመለከተው ቅዱስ ጳውሎስ ለማያምኑ ሰዎች ምልክት ነው ይላል። አለ ልሳን መናገር ለምሳሌ ኦርቶዶክሳዊን ድናዋል ብለህ ታምናለህ አንተ? በጌታ በኢየሱስ ክርስቶስ ካመኑ የደህንነት ኳሊፊኬሽኑን ካሟሉ ይድናሉ። አሁን ኦርቶዶክሳውያን ያላቸው ትምህርት ይታወቃል። ለምሳሌ እኛ ገፍት ላይ ያለን ሰዎች አለን። እኛ አሁን ድንናል አልዳንም፣ ቢ የራስ መረዳት ሰው ይዘ ለጥላቻ ምናምን አይደለም፣ አይ ነው ምናልባት አንደርስታንድ ካረከኝ ከስሙ ጋር አደለም ኔ ሁሉም ኦርቶዶክሳዊ አልዳንም ወይም ሁሉም ኦርቶዶክሳዊ ይድናል ብዬ ድምዳሜ ላይ አንደርስም። ከትምህርት አንጻር ግን ጋዳት የሚያበቃ እምነት አለው ወይም ደግሞ አይደለም ብዬ ልናገር ይችላል። በቃ አሁን ቅድም የሰማውንም ልክ ነው ወይስ አይደለም የሚለውን ነገር ለመናገር ጀጃ ላደረገም ወደሚል ሀሳብ ስለመጣ ለምን መሰለን ስማኝ፣ መጽሐፍ ቅዱስ ላይ ያለው ልሳን ዓለም ላይ የሚታወቅ ላንጉጅ ወይስ አይደለም የሚታወቅም ነው የሚተረጎመው አደ ሴም ታይም ደግሞ የማይተረጎም ልሳን አለ። ጥቅስስኝ የማይተረጎም ልሳን እዛ አንደኛ ቆሮንቶስ መራፍ 14 ቁጥር 28 ላይ የሚተረጉም ባይኖር ግን በማህበር መካከል ዝም ይበልና ለራሱና ለእግዚአብሔር ይናገር ይላል። ሚንስ እና የማይተረጉም ይላል ሚንስ፣ ለራሱና ለእግዚአብሔር ይናገር ማለት ኦኬ፣ ተርጓሚ የለም በጉባኤ ላይ አይ ተርጓሚ ቦታው ላይ ስለሌለ ነው ወይስ የማይተረጎም ልሳን አለ ይላል? እዚህ ጋር ስለሌለ ኦልሬዲ አይተረጎምም። ግን ከማን ጋር ያወራዋል? አይተረጎምም አይልማ? ለምን እግዚአብሔር? አይተረጎምም ከእግዚአብሔር ጋር ያወራዋል፣ ግን አይተረጎምም። ከእግዚአብሔር ጋር ማውራት ምን ማለት እንደሆነ እኔ እመጣበታለሁ። መጽሐፉ ግልጽ ስለሆነ አይተረጎምም ይላል እዚህ ጋር ግን ስለማይተረጎም እኮ ነው ለራሱና ለእግዚአብሔር ይናገር ያለው። የሚተረጉም ባይኖር ነው የሚለው። የሚተረጉም ባይኖር ማለት ተርጓሚ ከሌለ ጋዲ፣ የማይተረጉም ባይኖር የሚተረጉም ስለሌለ መናገር ያቁም ይላል። አንተ ቅድም ያልከው ፖይንት ምንድን ነው? የማይተረጎም ልሳን አለ ብለሃል አይደል እኮ። የማይተረጎም የምለው የኔ አውድ የማይተረጎም እያልከው ያለሁት ስለማይተረጎም ከእግዚአብሔር ጋር ይናገር። በማህበር ግን ቢናገረው ትርጉሙን የሚያብራራ ስለሌለ ትርጉም የለውም ነው፣ ትርጉም አይሰጥም። ማንም ሰው የተረጉሙም እያልከን ነው። ምን ሆነው ልሳን አሁን የማይተረጎሙ ልሳ ማንም ሰው የተረጉሙም ነው የምትለን የሚተረጉም ሰው ካለ ያ የጸጋ ስጦታ የሰው ሰው ካለ ይተረጉመል ታዲያ በቃ እሱን ነው ማይተረጉም አይባልማት ታዲያ ተርጓሚ ካለ ይተረጉማል የማይተረጉም ተብሎ ኬት አምጥተው ነው ማይተረጉም ልሳል ያልኩ መጻፍ አያውቁም በአንተን ነው ሰደው በአንተን እንውሰደው ሳይሆን ቅዱስ ጳውሎስ ባለው መልኩ እንውሰደው። እኔ ጋዲሳ ዝም ብዬ የራሴን ሀሳብ መጽሐፍ ቅዱስ አልከትም። ጳውሎስ ግን እያለ ያለው ለማለት የፈለኩት እንደሱ ስላልነበረ መጽሐፉን ድጋሚ። እሺ ዓለም ላይ ያለ ላንጉዌጅ ነው አይደል? መጽሐፍ ቅዱስ ላይ ያለው ሰ ስለዚህ መጽሐፍ ቅዱስ ላይ ሐዋርያትም የተናገሩት ቆሮንቶስ ላይም ያለው ዓለም ላይ የሚታወቅ ላንጉዌጅ ከሆነ ከዛ በኋላ ልሳን ተብሎ ሊነገር የሚገባው ዓለም ላይ የሚታወቅ ቋንቋ ነው አይደል? በጣም ጥሩ ይዘ ወይ እንደዚህ ኦነስት የሆነ እንትን ጥሩ ነው። በቃ ይሄ ታች ያላችሁ ሰዎች በደንብ እየሰማችሁ ነው አይደል? ወንድማችን ገዛሁን የነገረን ነገር አለ። ዓለም ላይ የሚታወቅ ላንጉጅ ነው ቆሮንጦስ ላይ ያለው ልሳን እራሱ። እሺ፣ አንዴ ቆይ ጠብቅ። እሺ ይሄ የምን ሀገር ቋንቋ ነው? እንግዲህ እኔ የማውቀው ሁለት ቋንቋ ነው እንዳጋጣሚ የምናገረው አማረኛ እና በከፊል እንግሊዝኛ ከዚህ ውጭ አለም ላይ አለም ላይ ያለ ላንጉጅ ነው ብለ ታስባለ አላውቅም። ጋዴ ቴክኖሎጂ በጣም ቀላሉ ናትሻ፣ ባይዘዌ አይቲንክ እንትን ማለት እንችላለን አደለ? ቮይሱን ለጉግል ብንሰጠው ምን አይነት ላንጉጅ ነው ብንለው ላይክ ዊ ከን ኢዚሊ አይደንቲፋይ። ችግር የለውም፣ ግን እኔ አሁን የኛው ቋንቋ የየት ሀገር ቋንቋ ነው ብትለኝ ስለማላቀው አለም ቋንቋ ከዚህኛው ቋንቋ ጋር ይቀርባል ላ አልችልም አንተ ማታቆም ሲጀመር ይሄ ሲጀመር አለም ላይ ያለ የትኛውም እኔ ልንገርህ፣ እኔ አሁን ለምሳሌ ከአንተ የተሻለ ላንጉጅ ተናገረ ሳይሆን አለም ላይ የትኛውም አይነት ላንጉጅ አይደለም፣ ቋንቋ ራሱ አይደለም። አንድ ሚሊዮን ፐርሰንት እርግጠኛ ሆኜ ይናገራሉ። ናቲ ቮይስ ክሮስቼክ ማድረግ ይችላል። አንድ ነገር ግን ልጠይቅህ አሁን ኢትዮጵያ ላሉ ክርስቲያኖች ይህንን ላንጉጅ የምርም አለም ላይ ያለ ቋንቋ ቢሆን መናገሩ ጥቅሙ ምንድን ነው? ይሄ ልሳን መጸለይ ያለበት ፐርሰናሊ ለሱ ብቻ ነው ከእግዚአብሔር ጋር ሚስጥር የሚያወራበት ስለሆነ ልሳንን እቀበላለሁ። የልሳንን በልሳን አጠቃቀም ላይ ግን ሌላው ሰው ከሚረዳው ውጭ የኔ የተለየ መረዳት ይኖረኛል። ሚንስ አጠቃቀሙ ትክክል ባልሆነ መንገድ የሚጠቀሙ አማኞች ሊኖሩ እንደሚችሉ አውቃለሁ፣ ደግሞም አሉ። እሱም ብቻ አይደለም ከእግዚአብሔር መንፈስ ያልሆነ ልሳንም ደግሞ የሚናገረው ሰዎች ሊኖሩ ይችላሉ። ሰዎች ሲናገሩ ስለሰሙ ብቻ ቃላቶችን ገጣጥመውም የሚናገሩ ደግሞ ሰዎች ይኖራሉ። ያ ማለት ግን እውነተኛውንና ከእግዚአብሔር መንፈስ የሆነውን ከእግዚአብሔር ጋር በምስጢር የምታወራበትን የልሳን አይነት የሚናገሩ ሰዎች የሉም ማለት ግን አይደለም። እሱንማ ተስማማን እኮ። ዓለም ላይ ያለ ላንጉጅ ነው ተባባልን እኮ ተስማምተናል ቅድም። ዓለም ላይ ያለ ላንጉጅ ከሆነ ለምሳሌ ኔጋዲሳ አሁን እንደምትለው ፐርፐዝን ሲጀመር ልሳን ለምን የልሳን የጸጋ ስጦታ ለምን ወረደ? የሚለውን አውርተንበታል። ከዛ ባለፈ ደግሞ አለም ላይ የሚታወቅ ላንጉጅ ነው። የሐዋርያት ሥራ ምዕራፍ ሁለት ላይ አይተው ከሆነ አደለ? የገዛ የተወለድነበትን ቋንቋ እንዴት ይናገራሉ ብለው ተደመሙ ይላል አይደል? ያ ይሄ ነው ልሳን ማለት መጽሐፍ ቅዱስ ላይ ያለው ይሄ ነው። በዚህ ሀሳብ የምትስማማ ከሆነ እኔ አሁን የቅድሙን ሳውንድ ራሱ ለጉግል እንትን ብዬለት የምን ሀገር ቋንቋ ነው የሚለውን ነገር ምናምን ነገር የበለጠ እንትን አይደለም። በዚህ ሀሳብ የምትስማማ ከሆነ እኔ ጨርሻለሁ። ናትሻ የምትጨምረው ጥያቄ ምናምን ካለ ሀሳብ ዩከንጎሂ ወር ሌሎቻችሁ እግዜር ያክብርልኝ። ገዝ ታንክ ዩ ጋዲ፣ ቃል ተሰማለን። ጋዲ እሺ፣ የሚናገረውን ያውቃል ሰውየው። ግንኙነቱ የመንፈስ ስለሆነ ሰውየው ሊረዱ አይችልም። ሰውየው ስለዚህ የማያውቀውን ነገር ነው የሚያወራው ማለት ነው። ምን ምንድን ነው ወደ መንፈስ በመንፈስ ወደሆነ ተመስጦ ግን ይገባበታል። በመንፈስ ወደሆነ ተመስጦ ይቀርብበታል ወይም ይጠጋበታል እንጂ ሰውየው ሊተረጉም ይችላል። ሰውየው መተርጎም ሌላ ነው መተርጎም የተጠቀመውን ልሳን በሌላ ቋንቋ ማቅረብ ማለት ነው። የመጀመሪያ የተናገረውን ለምሳሌ በቻይነኛ ካለ ያን በቻይነኛ ያለውን በአማርኛ ማቅረብ ማለት ነው። ያንን ደግሞ እንዲተረጉም ይጸልያለው ነው። እሱም መተርጎምም ከመንፈስ ቅዱስ ስለሆነ ማለት ነው። የኔ ጥያቄ ምንድን ነው? ለእግዚአብሔር ምስጢር ይናገራል አልክ። ለእግዚአብሔር ምስጢር ይናገራል የተባለው አካል ያቀዋል? የሚናገረውን በልሳን ሲያወረ አቀሙ የመንፈስ የመንፈስ መቃተት ስለሆነ፣ መንፈስ ቅዱስ ስለሆነ በዛ ውስጥ የሚቃትተው በመንፈስ ቅዱስ አማካኝነት ህብረት የሚያደርግበት ከመንፈስ ቅዱስ የመጣ ቋንቋ ነው። ጥሩ እንጂ ሰውየው ሊረዳው አይችልም። ጎበዘሽ ሊረዳው አይችልም። ስሙ 1700 ሰዎች አላችሁ ማለት ነው። ምንድነው የጠየኩት? አንድ ሰው በልሳን ሲያወራ ምን ብሎ ነበረ? ጴንጤዎች ምንድነው የሚሉት? ይኸው ለእግዚአብሔር ነው ምስጢር የሚያወራው ብለዋል። ከዛ በኋላ ይህን የሚያወራው ሰውየው ሲያወራ፣ ለእግዚአብሔር ብሎ ሲያወራ ማለት ነው ሰውየው ያውቀዋል ወይ ራሱ ስል፣ አይ አያቀውም፣ አይደል ያልከኝ ገጽ ማለት የሚተረጉም ካልሆነ ስለዚህ፣ የሚተረጉም ካልሆነ የሚናገረውን ራሱ አያውቅም፣ ሊረዳው አይችልም ብሎናል። አንደኛ ቆርንጦስ እዛው 14 ላይ፣ እዛው 14 ላይ ቁጥር አራት ላይ እንዲህ ይላል በልሳን የሚናገር ራሱን ያንጻል ይላል። እንዴት ነው ራሱን ያንጻው? ቅድም ለዛ ነው በመንፈስ ቅዱስ የሆነ መቃተት ያልኩት እሱን ነው አይ በመንፈስ የሆነ መቃተት ሰውዬው አያደርግም በመንፈስ ቅዱስ አማካኝነት የሆነ ግንኙነት ነው የሚያደርገው በዛ ግንኙነት ያደርጋል አይደለም ጥያቄ ምንድነው እራሱን እንዴት ያንጻል ካላወቀው እኮ በመንፈስ ነዋ እዚህ ጋ እኮ ቋንቋው የመንፈስ ቅዱስ እንጂ የግለሰቡ አይደለም ግለሰቡ ቆይ ቆይ ናትዬ ቋንቋውን ያመጣው ተለማምዶ አይደለም አጥንቶ አይደለም ትምህርት ቤት ገብቶ አይደለም በመንፈስ ቅዱስ አማካኝነት የሆነ ቋንቋ ነው በትምህርትም እንዳለ እዚሁ ላይ ያሳይሃለሁ ቆይ አንዴ በትምህርትም እንዳለ እዚሁ አን ቆሮንቶስ 14 ላይ በትምህርትም እንደሚገኝ ያሳይሃለሁ ይሄ ልሳን ማለት ነው በትምህርትም እንደሚገኝ ግን እኔ አሁን የጠየኩ ምንድን ነው ለምሳሌ ማህበሩ የሚታነጸው ምን ሲሆን ነው የሚተረጎም ሲሆን ትርጉሙ ልክ የእግዚአብሔር ቃል ሲሆን የእግዚአብሔር መገለጽ ሲሆን ከዛ በኋላ ያ ትምህርት ሊሆን ይችላል ለምሳሌ ትምህርቱ ሰውየው በልሳን ይናገራል በቋንቋ ይናገራል ከዚያ ያ ቋንቋ በሚችሉት ቋንቋ ለምሳሌ በአማርኛ ከሆነ በአማርኛ ተተርጉሞ ሲቀርብላቸው ማህበሩ ይታነጻላ ትክክል ማህበሩ የሚታነጸው እንዴት ነው በምንድን የሚታነጸው ማህበሩ ማህበሩ የሚታነጸው ያ ከእግዚአብሔር በመንፈስ ቅዱስ አማካኝነት የሚመጣው በሰውየው ውስጥ የሚያልፈው መልዕክት ል እንደሚመጣው አይነት ትንቢት መልዕክት ሆኖ ስለሚመጣ ሲተረጎ አዎ፣ ስለዚህ መልዕክቱ ማህበሩን ያንጻል ማለት ነው። ወይ ደግሞ የእግዚአብሔር ቃል የሆነ ከሆነ ማህበሩን ያንጻል ማለት ነው። ሐዋርያው ቅዱስ ጳውሎስ ይህንኑ ማህበሩ መታነጽ አለበት በሚለው ስቴትመንቱ ውስጥ ምን አለ? በልሳን የሚናገር ራሱን ያንጻል አለ። እንዴት ነው ራሱ የሚታነጸው? ቅድም ብያለሁ ይሄ ቋንቋ ከመንፈስ ቅዱስ የሆነ ወይም ይሄ ልሳን ከመንፈስ ቅዱስ የሆነ ስለሆነ በመንፈስ ቅዱስ አማካኝነት ነው መታነጹ የሚሆነው እንጂ በሰውየው እውቀት አማካኝነት አ እንዴት ነው የሚታነጸው? ሰውየው የሚናገረውን ካላወቀ እንዴት ነው የሚታነጸው? ሰውየውማ ኦልሬዲ የጉባኤ መታነጽ ከሆነ ከሰውየው ወደ ሌሎች የሚተላለፍ መልዕክት ስላለ ነው። አንድ ቃል ነው አንድ ቃል ልብ በል አንድ ቃል ነው በልሳን የሚናገረው አንድ ነገር ነው ከእግዚአብሔር የሆነ መገለጥ ሊሆን ይችላል ያ ነገር ከተተረጎመ ማህበሩን ያነጻል ካልተተረጎመ ደግሞ ራሱን ያነጻል አለ ምን ብለኛል ማህበሩ የሚታነጸው የእግዚአብሔር ቃል ሲሆን ነው ብለኛል ወይ ደግሞ መልእክቱ ከእግዚአብሔር ሲሆን ማህበሩ ይታነጻል ብለኝ ለ እዚህ አንድ ነገር ላይ ስረዳ ናቲ በውስጣችን የሚያልፈው የእግዚአብሔር መንፈስ ወይም ዳግመኛ ያ ልደት ያገኘ የእግዚአብሔር መንፈስ አንደርስታንድ የምታረግበት ወይም በጸሎት ውስጥ ኦር በአምልኮ ውስጥ ሆነ አንደርስታንድ የምታረግበት መንገድ አለ። የምትጸልየው የልሳን አይነት ወይም በአንተ ውስጥ እያለፈ ያለው የልሳን አይነት የንሳ ከሆነ ወደ ንሳ ይመርሃል። የምስጋና ከሆነ ወደ ምስጋና ይመርሃል። የአምልኮ ከሆነ ወደ አምልኮ ይመርሃል። ይሄ ውጫዊ በሆነ ጉዳይ ልታውቀው የማትችለው በውስጥ ግን በመንፈስ ቅዱስ አማካኝነት የምትረዳው አንተን ወይ ወደ አምልኮ ወይ ወደ ንስሐ ወይ ወደ ምልጃ የሚመራህ ነው። እሱ ነው መታነጽ የሚባለው። እሺ፣ ስለዚህ ቆይ ቆይ ቆይ፣ ለምሳሌ ማህበሩ ታነጸ ማለት ወደ ንስሐ የሚመጡት የእግዚአብሔርን ትእዛዝ ወይ ደግሞ ቃል ሰምተው ነው አለ። ያ ልሳን የሚናገረው ሰው መልእክት ሲተረጎ የንስሐ መልእክት ከሆነ ሰው ወደ ንስሐ ይመጣል የምስጋና ከሆነ ወደ ምስጋና ይሄዳል ሌሎች መልእክቶችም ከሆኑ ደግሞ ከእግዚአብሔር የመጡት በነዛ መልእክቶች አማካኝነት ማህበሩ ከእግዚአብሔር መልእክት ይቀበላል ይታነጻል ያ መልእክት የማይተረጎም ከሆነ አለ ሐዋርያው ቅዱስ ጳውሎስ ያ መልእክት የማይተረጎም ከሆነ ተናጋሪው ብቻውን ይታነጽበታል አለ አይደል እንዴት ነው የሚታነጽበት እኮ ስማ በመልክቱ ነው ወይስ በመልክቱ ወይም በእግዚአብሔር ቃል ነው የሚታነጸው ወይስ በልሳኑ ነው የሚታነጸው? በግሉ ሲሆን የሚታነጸው አልኩ። ቅድም በሱ ውስጥ እያለፈ ያለው የልሳን ጸሎት በመንፈስ ቅዱስ አማካኝነት የንስሐ ከሆነ ወደ ንስሐ ይመረዋል፣ የምልጃ ከሆነ ወደ ምልጃ ይመረዋል። እኮ ምን እያልክ እንደሆነ አታውቀውም አይደል ቅድም ብያለሁ እኮ በመንፈስ ቅዱስ አማካኝነት ቆይ ያዝልኝ በመንፈስ ቅዱስ አማካኝነት አትበል ይኸው መንፈስ ቅዱስ ሰጠኝ ብለህ ነው የመጣኸው ይሄንን ትንቢት የሰጠማው ነው ቆይ ትንቢት አልኩ ሶሪ ይሄን ልሳን የሰጠማ ነው መንፈስ ቅዱስ ነው በዚህ ልሳን ባልከው አንተ በዚህ ልሳን ባልከው ጸሎት ታደርጋለ አታረግም እጸልያለሁ ምን ብለን? በአእምሮ እምጸልያለሁ በአእምሮ እምጸልያለሁ። በአእምሮ ሄድልሃለሁ። በልሳን ትጸልያለህ አይደል? ምን ብለን እምጸልያው አልገባኝ። ምን ብለን እምጸልያው? የምናገረውን አላውቅም ብለኛል። አልረዳውም። ምን ልሳኑን እንድልልህ ነው የፈለግከው? አልገባኝ። ምን ብለን እምጸልያው? በልሳን እጸልያለሁ። አዲስ ቋንቋ ተሰጥቶኛል። ያ በአማርኛ ንገረኝ። ለምን? እሱ የመንፈስ ቅዱስ ቋንቋ ስለሆነ፣ እኔ ትራንስሌት አድርጌ አልችልም። መተርጎም አልተሰጠኝም። አድምጠኝ፣ እኔ ግን እታነጽበታለሁ። ቆይ ስማኝ፣ እኔ ግን እታነጽበታለሁ። አሁን ምን አልከን? መተርጎም አልተሰጠኝም አልክ። ከጅምሩ ግን ምን እያልክ እንደሆነ ታውቀዋለህ። መተርጎሙን ቶ ከጅምሩ፣ መንፈሴ ያውቃል፣ መንፈሴ ይረዳል። መንፈሴ ስለሚረዳ ጎበዝ መንፈሴ ይረዳል። እስቲ መንፈስ መንፈሴ ስለሚረዳ እነዚህ ነገሮች ያዝል። ቅድም የነገርኩን ነገሮች ያዝል። አንደኛው መስመር የንስሐ ከሆነ ልሳኑን እየጸለኩ ያለሁት ወደ ንስሐ ይመራኛል። የምስጋና ከሆነ ወደ ምስጋና ይመራኛል። ግለሰባዊ መታነጽ የሚባለው እሱ ነው። እሺ ቆይ አሁን የጠየኩን ብቻ መልስልኝ። መንፈሴ ይረዳል ብልሃል። እስቲ ይኸው መንፈሴ የተረዳውን ለእኛ በአማርኛ ንገረን። አሁን እየዘለኩ አይደለም። በልሰ ኛእስ የሆነ ልሳን እንበልልንና ከዛ በኋላ መንፈስ የተረዳውን ንገረን እስኪ በማለት መንፈስ የሚረዳውን መተርጎም ሳይኖረኝ በመንፈስ የምረዳውን እንዴት በአማርኛ ንገረን። ያለ መተርጎም የለኝም። ማ ቋንቋ ተሰጥቷል የምትረዳውን ነው መናገር። ማቲ እኔ የመተርጎም ስጦታ የለኝም፣ አልተረጉመው። ስለዚህ አታቃ አልተረጉመ አልተረጉመ በመንፈስ በመንፈስ ግን እታነጽበታለሁ እኮ በአማርኛ እታነጻለሁ ብለህ ስላሰብክ እንጂ በአማርኛ ራሱ ኤክስፕረስ ማረጋገር አትችልም። በመንፈስ እታነጻለሁ ማለት ቅድም ብያለሁ፣ በእኔ ውስጥ እያለፈ ያለው ልሳን ወይ ወደ ጸሎት፣ ወደ ምስጋና ይመራኛል፣ ወይ ወደ አምልኮ ይመራኛል፣ ወይ ደግሞ ወደ ንስሐ ይመራኛል። ያ ማለት በእኔ ውስጥ እያለፈው ያለው ያ ልሳን እኔን ምን እያደረገኝ ነው? እያነጸኝ ነው ወይም ደግሞ እግዚአብሔር በዛ ሞመንት ወደሚፈልገው ነገር ሊድ እያደረገኝ ነው ማለት ነው። ጥሩ እዚያው አንደ ቆሮንቶስ ምዕራፍ 14 23 ላይ እንዲህ ይላል፣ እንግዲህ በማህበር ሁሉ አብረው ቢሰበሰቡ ሁሉም በልሳኖች ቢናገሩ ያልተማሩ ወይም የማያምኑ ሰዎች። ያልተማሩት የተባሉ እነማን ናቸው? ያልተማሩ በልሳኖች ቢናገሩ ያልተማሩ ወይም የማያምኑ ሰዎች አይሮ ነው። እንግዲህ ይህንን ኮንቴክስቱን እርግጠኛ አይደለሁ። እሺ ያላመኑ የተባሉትስ በዛ ስፍራ ካሉ ከተሰበሰቡት ሰዎች ውጭ ያሉ ሰዎች ወይም ያንን ሊረዱ ማይችሉ የማያምኑ ማለት ወይም ደግሞ ክርስቲያን ያልሆኑ ወደዛ ወደ ቤተክርስቲያኗ የመጡ የማያምኑ ማለት ነው፣ ክርስቲያን ያልሆኑ ማለት ነው አይደል? ያልተማሩት የተባሉት ቋንቋውን ነው ወይስ ምንድን ነው? ለምን ይችላሉ ግን ምን ብለዋል እንግዲያስ በልሳኖች መናገር ለማያምኑ ምልክት ነው አለ ለማያምኑ ምልክት ነው አለ እንጂ ለሚያምኑ አይደለም ካለ በኋላ ትንቢክን ለሚያምኑ እንጂ ለማያምኑ አይደለም ካለ በኋላ እንግዲህ ማህበር ሁሉ አብረው ቢሰበሰቡ ክርስቲያኖች ማለት ነው አይደል እሺ በልሳኖች ደግሞ ቢናገሩ አሁን የተሰበሰቡት ደግሞ በልሳኖች ቢናገሩ ከዛ ያልተማሩ ወይም የማያምኑ አላቸው። ያልተማሩት የተባለው ምንድን ነው? ያልተማሩት ቋንቋውን አይደለም፣ ቋንቋውን ሊሆን አይችልም። ምና ምንና ለምንድነው ቋንቋው ሊሆኑ የማይችሉት? መንፈስ ቅዱስ በባለ ሃምሳ ቀን በወረደ ቀን ሰዎቹ ስለተማሩ አልነበረም የሰዎቹን ቋንቋ ሲናገሩ የነበረው። ታዲያ ከየት አመጡት? የገዛ ቋንቋቸው የመንፈስ ቅዱስ አደራረግና አሰራር ነው። ሐዋርያት ተምረውት ነው ሳይሆን ያልኩ የሰሙት የገዛ ቋንቋቸውን ተምረው ነው ወይስ ወርዶላቸው ነው? ለነሱ ለነማ የገዛ ቋንቋቸውን የሰሙት የገዛ ቋንቋቸውን የሰሙትማ ቋንቋቸው ስለሆነ ነው የሰሙት። ኮኬታ መጡት። እነማን ነው የምትለኝ? የገዛ ቋንቋቸውን የሰሙት ግለሰቦች ከሐዋርያት ውጭ ያሉት የተሰበሰቡት በዛ ሐዋርያት ሲናገሩ ሰምተው ነው አረ ቋንቋቸውን ከየት አመጡት ነው ያልኩ። ፓፓ አልገባኝ፣ ልድገምል። ማነው መጽሐፍ ቅዱስ ላንብል። ሐዋርያት ስራ ምራፍ ሁለት እንዲህ ይላል። እሺ፣ በሁሉም መንፈስ ቅዱስ ሞላባቸው መንፈስ ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። ማ ሐዋርያት፣ ሐዋርያት ይናገሩ ጀመር አለ። ከዛ ቁጥር ስድስት ላይ እንዲህ ይላል። አምስትን ላንብል። ከሰማይም በታች ካሉ ሕዝብ ሁሉ ሕዝብ አሉ አይደለ እዛ ጋር የተሰበሰቡ ሕዝቦች አሉ። እሺ ከሰማይ በታች ካሉ ሕዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበር። ማ አይሁድ በኢየሩሳሌም ይኖሩ ነበር። ይህም ድምፅ በሆነ ጊዜ ሕዝብ ሁሉ ተሰበሰቡ። እያንዳንዱም በገዛ ቋንቋው ሲናገሩ ይሰማ ስለነበር የሚሉትን አጡ። በገዛ ቋንቋ የተባለላቸው ሕዝቦች አሉ አይደል? የገዛ ቋንቋቸውን ኬታ መጡት? የራሳቸውን ቋንቋ ኬት አመጡት? እኔ ለምሳሌ የአማርኛ ተናጋሪ ማህበረሰብ መካከል ስለተወለድኩ አማርኛ እችላለሁ። ተምረህ ሆነ የተማርኩት አለ። ኢምቦርን ደግሞ በመወለድ ከቤተሰብ የወሰድኩት አለ። በደም በደም ተካፍለህ ቋንቋ ትካፈላለህ። የአማርኛ ሰዋሰው ተምሬያለሁ፣ ቋንቋውን ግን መናገሩን ግን አልተማርኩም። መናገሩን ቋንዴ አማርኛ ቋንቋ ከማን የተማርከው? ከቤተሰብ ነው። በህፃነት ከቤተሰብም፣ ከማህበረሰብ ስለዚህ ተምረህ ሆነ ማለት ነው። ይሄን ቋንቋ ያመጣኸው ሲናገሩ ሰምቼ ደገምኩት እኮ ተምረ ማለት ነው። ከሰማቸው ሰዎች ተምረ ማለት ነው። እሱን እንግዲህ ማለት የፈለገንን ነገር ልንሰጠው እንችላለን። እሱን ስያሜ ስጠው። እስቲ ከትምህርት ውጪ በቤት በኩል አገኘኸው ቋንቋህን ያንተን ቋንቋ ወርዶ ቋንቋ ኬት እንደሚገኝ ልንገርህ ኔ በትምህርት ይገኛል አንድ በትምህርት ይገኛል ማለት ይኸው ከእናት ከአባተ ትማራለ ትምህርት ቤት ገብተ ትማራለ አንደኛው መንገድ ይሄ ነው በትምህርት ሁለተኛው ደግሞ ይወርድላል ልክ እንደ ሐዋርያት ሲወርድልህ ልታገኘው ትችላል የመንፈስ ቅዱስ ስጦታ ስለሆነ ማለት ነው ቋንቋው ራሱ ልክ ሐዋርያት በሐዋርያት ስራ ምዕራፍ ሁለት ላይ እንደተሰጣቸው ሊወርድልህ ይችላል ስለዚህ አንተ አማርኛ የቻልከው ወርዶልህ ነው ወይስ ተምረህ ነው ከማህበረሰቡ? እኔ አሁን ተማርኩ ለማለት ይከብደኛል። ስለዚህ ወርዶልህ ነው አማርኛ። ማለት ትምህርት የምለው ና ትምህርት የምለው እኔ ትምህርት ቤት ሄጄ ስለ አማርኛ ሰዋሰው የተማርኩትን ግራመሩን ነው ተማርኩ የምለው ሌላውን ግን ሌላው ሰው ወይም የኔ ታላላቆች የነበሩት ወይም ጓደኞች ሲናገሩት የሰማሁትን በሁለት ዓመቴ ወይም በሶስት ዓመቴ ያንን ቃል እየደገምኩኝ ተምሬ ያለው ልበለው ግድ የለም ተምሬ ያለው አማርኛው። ስለዚህ ተምረን ያገኘው ማለት ነው። ስለዚህ ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ 14 22 ላይ ምን አለ? እንግዲያስ በልሳኖች መናገር ለማያምኑ ምልክት ነው ካለ በኋላ 23 ላይ ምን አለ? አብረው ተሰብስቡ በልሳኖች ቢናገሩ ያልተማሩ ወይም የማያምኑ ሰዎች ቢገቡ አብደ ዋላ አይሉም ወይ? አለ ያልተማሩ ማለት ቋንቋውና አይደለም። አሁን ይሄው በትምህርት ይገኛል። ይሄ ቋንቋ በነገር ለ ይሄው ለሐዋርያት የወረደላቸው በትምህርት ይገኛል። አይደል? ቋንቋ በትምህርት ይገኛል። ለሐዋርያት የወረደላቸው ቋንቋ በትምህርት ይገኛል። ለሐዋርያት የወረደው ግን በትምህርት አይደለም። ለሐዋርያት በትምህርት ወረደላቸው አላልኩም። በትምህርት ተብሎ ወረደ አይባልም። ለሐዋርያት የወረደላቸው ቋንቋ በትምህርት የሚገኝ ነው አይደለም? ሌላ ሰው በትምህርት ሊያገኘው ይችላል አይችልም? በደንብ ያገኘዋል። እንግሊዝኛ ተምረን አይደለ እንግሊዝኛ። ስለዚህ ምን አለ በልሳኖች የሚናገሩና ያልተማሩ የተባለ ቋንቋ አይደለም። በዚህ ኮንቴክስት ይህን ኮንቴክስት እንዳልኩ ነው። አሁን እዚህ ጋር እንደዚህ ነው ብዬ አልደመድምልህም። አሁን አንተ በምታነሳው አውድ መሆኑን እኔ ማንበብ ይጠበቅብኛል፣ ሪፈር ማድረግ ይጠበቅ ጥሩ በቃ አንብበውና፣ አሁን ሰዓት ብዙ ማንያዝ በክፍሉን ካላወቅከው እንግዲህ ያልተማሩ የተባለውን አውዱን እንግዲህ ተመልክተ አንብበው እና ተመለስ። አይ እዚህ ጋ እንትን ብታካፍለኝ ጥሩ ነው። አይ ቲንክ ረዥም ሰዓት ሰዎችም ገዝት ላይ ስላሉ ያው ገዝ አትጥፋ። በቃ ሌላ ጊዜ እናወራበታለን። እስካሁን ስላወራ እናመሰግናለን። ጌታ ያክብርልን። ናትሻም ቃሎት ያሰማል።